ከመንግስት ጋር ተነጋግሮ ልባት መስጠት ለሁሉም ይበጃል፣ ይጠቅማል። ከዛ ብዙ ወጠው ወጥተው ወርደው ተኩሰውም ረብሸውም መንገዘግተውም ሁሉ አለም የሚባል ተቃውሞ ሁሉ አድርገው ዛሬ ምንም ማድረግ የማይችሉበት ደረጃ ላይ የደረሱ ሰዎች የጤና ባለሙያዎቹን ጥያቄ ይዘው እሱ ላይ ተንጠልጥለው ግማሽች ካሉበት መቅነቅ ማለት የሚችሉ አይመስለኝ። በጣም ትስ ትስ አዶኖ አዶኖ አለቃ ገብተሃል፣ ጠንቀቅ እያልክ ድምፅ ነው የገባ ይ አትፍራ። እንዴ እንዴት ነው እናንተ? ቆይ ከኔ ጋር እየኖራችሁ እንደዚህ። ሲሳይ በጣም በጣም ሌላ ይኸው ሌላ በጣም አኖይንግ የሆነ ዋት ኢዝ ደ ሌላ ሲኖኒመስ ነው የሚባለው ለአኖይንግ? በጣም ኢሪቴት የሚያደርግ የሚቆጠቁጥ የሚያበሳጭ ቪዲዮ ነው። የሰራው ፐርሶናል ችግር የለብኝም እንዳልኳችሁ ሲሳይ የረጅም ጊዜ ወዳጄ ነው በ1990ዎቹ መጀመሪያ ላይ ስድስት ኪሎ ሆኜ ከዛም በኋላ ከወጣው ከሰደድ በኋላ ከዛ ይሳትም ስንሰራ ንድ በዚህች ሁለት ደቂቃ ቪዲዮ ውስጥ የተናገረው ነገር በሙሉ ብዙ ችግሮች አሉበት አንድ ሁለት ሶስት አራት እያልኩኝ ይህ አንደኛ በፖለቲካ ኃይሎች እንዳይጠለፍ የፖለቲካ እንትን ከጀርባ መሳሪያ ተጠቅመውባቸው ሰው ምን ያደርጉ ዶክተሮቹ ደሞዝ ይጨመር ነው እኮ በቃ ደሞዝ ይጨመርልን ነው ስለዚህ መንግስት ደሞዝ የማይጨምርበት ምክንያት ካለ ምክንያቱን መስጠት መጨመር ከቻለ መጨመር፣ ጥያቄዎቻቸውን አድሬስ ማድረግ ችግሮቻቸውን አድሬስ ማድረግ። የደሞዝ ጉዳይ ብቻ አይደለም፣ አክል ትላንት እንደተናገርኩት የክብርም የስራም የፕሮፌሽናሊዝም ጉዳይ ነው። የፓብሊኩም ኢንተረስት ጭምር ነው አክቸዋል። ህዝቡ ተገቢ የሆነ የጤና አገልግሎት ማግኘት አለበት። ኤንድ የዛሬ ስድስት ዓመት ስድስት ዓመት እኮ አለፈ ሲሳይ። ኤግዛክትሊ ሲክሲር ሲጎኮ ችግሮቻቸውን አቀረቡ ተናገሩ። እንደውም በእጥፍ እኮ ጨምሩ ችግሮቻቸው ከዛ በኋላ ምንዛሬ፣ ዛሬ የዛሬ ስድስት ዓመት ወደ አራት መቶ ዶላር ምናምን አካባቢ ይከፈለው የነበረ ሰው አለቃ ዶላር ትሩ በአምሳ ፐርሰንት ይ ወረድ ወርዱ አልከሆን ከዛሬ ስድስት ዓመቱ ያነሰ እኮ ነው እያገኙ ያሉት። ስድስት ዓመት ይሄ ሰውዬ ጥያቄያቸውን አልመለሰም። ስለዚህ ማለቴ ፖለቲካዊ የማይሆንበት በምን መልኩ ነው? ዶክተሮቹ ጥያቄዎቻቸውን ፖለቲካዊ እንዳይሆን ማድረግ የሚችሉት እንዴት አድርገው ስ ምክር አላስቀመጥክም እ ምን ያደርጉ ምል የተቃዋሚ ኃይሎች ጋር ህብረት ፈጥረናል አላሉም። መንግስትን ከስልጣን እናወርዳለን አላሉም። ህገ መንግስታዊ መብታቸውን ተጠቅመው በሀገሪቱ ህገ መንግስት ውስጥ የተፈቀዱ መንገዶችን የስራ ማቆም አድማ ማድረግ፣ ተቃውሞ ማድረግ፣ ሀሳብ በነጻነት መግለጽ የተፈቀዱ ነገሮች ናቸው። ይህንን ጥያቄ ሰላማዊ በሆነ መንገድ ስላቀረቡ ኦኬ፣ ፋኖ መግለጫ ሊያወጣ ይችላል እኮ ነገ። እንደውም ትላንት የፋኖ የሆነ ኃይል ምናምን ተመሰርተ ይላል እና እንደውም እዛ ውስጥ እዚ አመሰገንኳቸው ቢያካትቱ የዶክተሮችን የዶክተሮቹን ጥያቄ እንደግፋለን አለን ቢሉ እኮ በቃ ይኸው፣ እኛ ብለናል። ከፋኖ ጋር እየተነጋገሩ እርስ በእርስ ኮሚኒኬት እያደረጉ ነው የሚሰሩት እኮ የሚል እና እንዴት ሲሳይ፣ አሜሪካ ኖረህ፣ ሲሳይ እንዴት እንደዚህ ታደርጋለህ? ኢትዮጵያ ውስጥ መታገል ስላልቻልክ አንተም እስክንድርም ጓደኞችም ታሰራችሁ ስትፈቱ መጣ ሁለት ሺህ ስምንት ዘጠኝ አካባቢ መጣ ይጠየቅ ይመስለኛል ባለአቅም ከዛ ታገልክ እኮ አንተ ራስህ ኢሳት ውስጥ ገብተህ በአንተም በኢሳትም ትግል፣ በሌሎችም ቅድም አንደርማይን ያደረግካቸው እነ ጀዋርም ቢሆን ታግለው መንገድ ዘግቶ ያመጡትን አይተዋል። አብይ መጣ ኮ መንገድ ተዘግቶ አይደለም ከሆዴድ ጋር ተባብረው ሰርተው፣ በአዴኖች ጋር ተባብረው ሰርተው ወያኔዎቹን አንቀጥቅተው አስወገዷቸው። አብይ መጣ ኮ በተቃውሞ ለውጥ ይመጣል። ሲሳይ፣ ለዚህ አንተ ምስክር ነህ፣ ከአንተ በላይ ምስክርም የለም። ከዛ ውጪ ዶክተሮቹ በምን መልኩ ነው ይሄ ነገር በሌሎች ኃይሎች እንደገና ስለ ኑሯቸው ያስቡ ስለ ላይፋቸው ያስቡ ስለ ልጆቻቸው ስለ ህዝቡ ጤንነት ያስቡ። ወይስ እንትን ደግሞ ይህን ጥያቄያችንን ሸኔ እንዳይጠልፈው፣ ፋኖ እንዳይጠልፈው፣ አብን እንዳይጠልፈው። አብን እንኳን አይጠልፈውም። አብንና ዜማ ያሰጉም ብዙም እዚህ ውስጥ የሉበትም። አክቹዋሊ ምን ያደርጉ። ከዛ በተረፈ ደግሞ ለቃ የተቃዋሚ ስራስ አደለም። እ ተቃዋሚዎች ለምሳሌ ኮዝ ፈልገው የተቃዋሚ ፓርቲ ስራ ምንድን ነው? የተቃዋሚ ፓርቲ እኮ ስራ ኮዝ ፈልጉ ህዝቡ ውስጥ የደሞዝ ጭማሪ የተመለከተ ሊሆን ይችላል። የመሬት ባለቤትነት ሊሆን ይችላል። የታክስ ግብር ጉዳይ ሊሆን ይችላል። የኢሚግሬሽን ጉዳይ ሊሆን ይችላል። የመከላከያ የባህር በር፣ በቃ ጥያቄ፣ ባጭሩ ጥያቄ መመለስ እኮ ነው። በቃ አስፈለገም እኮ አቅም ካለው መለስ መመለስ። የማይመለስበት መንገድ ካለ አንመልስም፣ በዚህ በዚህ ምክንያት፣ ብር የለንም፣ በ2026 ነው የምናደርገው፣ ከሚቀጥለው ምርጫ ምክንያት መስጠት። ተቀበሉም አልተቀበሉም

ንድ ፎር ሹርጃሃዳ ያረካት በዶክተሮች ላይ ይሰራላ የሆነ ሳምቲንግ አራካት ተብሎ አይ ነው ይሰራባቸዋል። ይሄ ሌጂትሜት የሆነ ጥያቄ ነው። ንድ የኢትዮጵያ ዶክተሮችን እንደው አደንቃቸዋለሁ በጣም በጣም በስራዊ ኔቸር ምክንያትም ከብዙ ዶክተሮች ጋር እዚህም ከመጡ ከተሰደዱ ለመሰደድም ካሰቡ ጋር እገናኛለሁ፣ እነጋገራለሁ። ንድ በጣም በጣም አሰቃቂ እኔ በጣም በአስማት የሚኖሩ ዶክተሮች ናቸው። የኢትዮጵያ ዶክተሮች ሰቨን ናይን ይርስ ከፈጉ ከለፉ በኋላ እኔ በጣም ነው የምሸማቀቀው የምሸማቀቀው በጣም ነው የምሳቀቀው የሚሸማቀቀው በኢትዮጵያ ዶክተር እዚህ ነው ተልይዛቱ ግርባል። ከሶስት ቀን በፊት አንድ ዶክተር ሜዲካል ዶክተር ሲነግረኝ ደሞዝ ማለት ብቻ እኮ አይደለም አለ ተክሌ። እሱም ባለቤቱም ዶክተሮች ናቸው። ሳምታይምስ ይመጣሉ በሽተኞችና ለምሳሌ አምስት ሺህ ብር የሚያስፈልገው ጉዳይ ሊሆን ይችላል። ሚስቱ ልትወልድበት ወር፣ ልጁ ታሞበት ሳምቲንግ አንድ አራት ሺህ ብር ይዘው ይመጣሉ። ስለዚህ ሆስፒታሉ አያክማቸውም። ከራሳቸው እንደገና አንድ ሺህ ብር ይጨምራሉ። ከራሳቸው ከኪሳቸው ወጥተው ማለት እኮ ነው። ኤንድ ሌላ ደግሞ ሌላ ዶክተር የነገረኝ ደግሞ በጣም ምንድን ነው ለምሳሌ በተለይ ፕራይቬቶች የግሎቹ ጋር አሁን ተጨማሪ ክፍያ አለ። የነርሶች ነርስ ከተጠቀምክ ወይም ሌላ የሆነ ሰርቪስ ከተጠቀምክ ተጨማሪ ክፍያ አለ። ያን ክፍያ እንዳይከፍሉ ብለው ዶክተሮቹ የሌሎችንም ስራ ደርበው ይሰራሉ አክቹዋሊ። በጣም የዶክተሮች ታሪክ ቢነገር ቢነገር ስቶሪ ቴሊንግ ላይ እኛ በጣም ደካሞች ና ድሮ አባቶቻችን ናቶቻችን ጎበዝ ነበሩ። እኛ በእኛ ዘመን ግን የለም። አክቹዋሊ እንጂ አምሽር በጣም ብዙ አሰቃቂ የዛሬ ስድስት ዓመት የዛሬ ስድስት ዓመት እንደው ሞገስ የለቀቀው ቪዲዮ ነበረ። በጣም ከሶቶ ስነ ቀጭ በናስ ሂዱ ሂዱ እኮ አይነት ነገር ብሏል እኮ የተሻለ ሌላ ቦታ ካገኛችሁ ዋይዶንች ቆጤር እኮ ብሏል። ዛት ማች እኮ በጣም ነው። እንደዚህ ደረግ ሲባል የብዙሃኑ ልብ እየተሰበረ ነው። እና ለማካቱ ፕሊዝ ኢሞሽናል መናገር ፈልጌ ሳይሆን እዚህ ጋር ስናገር ልጆቹ ብዙ ስለሚል ነው እንጂ። ክቡር ጠቅላይ ሚኒስትሩ በጣም አፋጣኝ ምላሽ ይፈልጋል። ይሄ የነፍስ አድን ጥሪ ነው። ስለ ልብ ብለው ከልብ ያድምጡ። ልጆቹ በጣም ህዝብን ጥያቄ ነው ያመጣ። ህዝብ ጥራት ያለው ሕክምና የዛሬ ስድስት ዓመት ማለት ነው ይመጣል። ጥራት ያለው ሕክምና ሳትስፋይስ ያልሆነ ሐኪም በባርነት ውስጥ አለው ብሎ የሚያምን ሐኪም ይዘን ስለ ሕክምና ጥራት ልናወራ እንችላለን። ስለዚህ ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደርግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር አራት ሳይሆን ሜንቴን አድርጉልን የድሮን

የተከለከለ ነገር አይደለም። ልክ አዚፍ እንደተከለከለ እንደ ጸያፍ እንደ ኖር አድርገው ያስቀመጥከው ነገር በጣም ስህተት ነው። በኢትዮጵያ ሕገ መንግስት የተፈቀደ ነገር ነው። የተከለከለ ወንጀል አይደለም። ኦኬ ኤንድ ሰከንድሊ ዋናው ነገር ጥያቄው መመለስ ነው። አንተ ስለ ጥያቄው፣ ስለ ዶክተሮቹ ፔን ስቃይ ኑሮ ምናምን ነገር አልተጨነቅክም፣ አላሰብክም። አንተ ያሰብከው ስለ መንግስት ኢሜጅ ነው። በቃ መንግስት ይሳጣ ነው፣ በቃ መንግስት ሊነካብኝ ነው። ምንም ለውጥ አይመጣም ብለህ ካስጨነቅ ለም ቶፒክስ አደረግከው ታዲያ። ኦኬ መንገድ ተዘግቶ እንደዚህ ተደርጎ በዚህ ወጥ ወጥቶ የመጣ ለውጥ የለም። ለውጥማ መጣ ይመጣል ማክቹዋሊ። ሶ የዶክተሮቹን ጥያቄ መመለስ ነው አድሬስ ማድረግ ነው እንጂ እንደገና በእንቅርት ላይ ጆሮ ደግፍ። ይሄ መጥፎ አባት እኮ ሆንኪ። መጥፎ አባት የልጁ አልቅሶ ምናምን ተደብድቦ ሲመጣ ምን አባ ካዋረድከ ብሎ መልሶ እንደገና የሚደበድብ በኩርኩም በጥፊ በካልቾ ሰው አሳጣ ብሎ አይ ቲንክ እንደዚ ነ ግዛቅት ሊሆንከው። አይ ቲንክ የዶክተሮችን ጥያቄዎች መልሱላቸው። ሞስት ላይክ ላይ መልሱላችሁም፣ ዶክተሮች ጌት ሬዲ። በጣም ከባድ ፈታኝ ጊዜ ነው አሄድ ኦፍ ያለው ከመካከላችሁ ደግሞ ኦፖርቹኒስት የሆኑ አይጠፉም፣ አሽቃባጭ አድርባዮች፣ ሱስ ሁሉ ቻሌንጅ አለ እንግዲህ። በትዕግስት ትግላችሁን ቀጥሉ። ከጎናችሁ እንቆማለን ብዬ አልዋሽም፣ ቃል አልገባም። ዛያም ሩቅ ነኝ በጣም ያለውትኝ። ግን በርቱ፣ በጸሎት ቢያንስ ከጎናችሁ የማለት ያህል ነው። ሲሳይ ግን ተወው አስተካክል፣ ፕሊስ።